ነበር ማለት የዙሁር እሑድ የተደረገበት ጎርፍ ሆኖ ደረሳ ወስዶብኝ ያቃል ወስዶብኝ ያቃል ብለው አሉ። ጌታ ሾንክይ ምን አሏቸው? ተሰገርኩትም ተጾምኩትም ተዘከርኩትም አረኩኝ አላህን ተገዝቼዋለሁ ከምለው ሁላ የምተማመነው ሩዕ ተወጅሃል ቡሽረል ባኤል ገትይ የሰይዱል በአንግንባር ባየሁበት ብቻ ነው ለአኽራይ ትልቅ ነገር አለ ብዬ እምለው አሉ። ሰይድ ጆሃሪ ብን ሐይደር ሚኒስቴሩ ያው ነበር ማለት እኔ በጣም የሚገርመኝ ማለት ነው፣ ሰው እንዴት ሲዋሽ ትንሽ ወደ እውነት እንኳን ጠጋ አርጎ አይዋሽም። በግሌ ምናልባት እስልምና የሚያዘውን ነገር ላልፈጽም ይችላለሁ፣ በይፋ ማለት ነው። ነገር ግን በይፋ ወጥቼ ደግሞ እንደዚህ እንደዚህ ነው፣ እንደዚህ እንደዚህ ነው እያልኩ የማይደረግ ነገርን አልዋሽም። በራሴ ወንጀል ልሰራ ይችላለሁ። ያ የግሌ የራሴ ድክመት ነው። ነገር ግን የራሴን ድክመት ለሰዎች እየተናገርኩ ሰዎች ኑ አብራችሁኝ ገደል ግቡ ማለት አልችልም። እኔ ይሄን ስሩ፣ ይሄ ጥሩ ነው፣ ይሄን ይሰሩ ነበር፣ ይሄ ጥሩ ነው እያልኩ አልዋሽም ማለት ነው። ሰምታችሁት ከሆነ በጣም የሚያስጠላ ንግግር፣ ንግግሩ ራሱ ውሸት መሆኑን የምታውቁት፣ ሲናገር ራሱ ኮንፊደንስ የለውም ሰውዬው። ደግሞ ስማቸውም ሸኽሱን እራሱ እንደዚህ ተብሎ የተሰየሙት ለምንድን ነው ይላሉ። ዑለማ መሻይኮች ሲናገሩ በዚህ በሆዳቸው ነው ራሳቸው ቀደው የወጡት ይባላል። የእናታቸውን ሆድ እንደዚህ ከፍተው ወጥተዋል ይባላል። ይቁድረት ኢላሂ ሱብሃን የባሳ ያለና አገርክን አገርክን አትልቀቅ። ከዚህም የባሰ ነገር የሚሰማ አለ ማለት ነው። ምንድነው የሚል ደግሞ የቀዳዳ በቆድራቲላ ሆዱን ቀዶ ነው ወጣ። እኔ ምን ትላላችሁ እስኪ እናንተ እስኪ ሐሳባችሁን እንግማችሁ፣ ለዚህ አይነት ሰዎችን ስሰሙስ እንደው ምን ይሰማችኋል? እስቲ ሐሳባችሁን ኮሜንት ላይ አካፍሉኝ። ወሰላሙ አለይኩም